የዩቲዩብ ቻናሉን ሰብስክራይብ በማድረግና የፌስቡክ ገጹንም ላይክ ሊቃውንቱን እግዚአብሔር አምላካችን በቸርነት ይጠብቅልን። የተወዳጅ ተመልካቶች በመላው ዓለም ያላቸው የኢትዮጵያን ኦርቶዶክሳውያን ሰላም፣ እግዚአብሔር ከእናንተ ጋር ይሁን። እንዴት አላችሁልኝ? ይህ የምታዩት የምትመለከቱት ልሳነ ተዋህዶ ሚዲያ ነው። ባላችሁበት ሆናችሁ እየተከታተላችሁን እንደሆነ ተስፋ እናደርጋለን። ለሌሎች በማድረግ ሸር በማድረግ አብራችሁን እንድትቆዩ ሀሳብ አስተያየታችሁንም እንድትሰጡን እና በጎ የሆነውን ነገር እንድታዩ እንድትመለከቱ በተስፋ እንጠይቃለን። የሊቃውንቱ በእውነት ደስ የሚል ዝማሬ ነው። እንግዲህ የተወደዳችሁ ተመልካቾቻችን ዛሬ የመጣንበት ርዕሰ ጉዳይ ሁልጊዜ እንደምንለው ሁልጊዜ እንደምንናገረው የወይዘሮ ስንዱ እንግዲህ በቀደም አንስተን ተናግረናል። አሁን ደግሞ ሌት ያለ ነገር ነው እንግዲህ ያጨበረበረችውን አምሳ አምስት ሚሊዮን ብር በድርድር በሽማግሌ ስሜ ከሚጠፋ እንዳይነሳብኝ ቀስ እያልኩ እከፍላለሁ በማለት ብዙ ታሪኮች እየወጡ ነው ያሉት። በሌላ ጉዳይ ደግሞ ፍርድ ቤት የምትቀርብበት ጉዳይ አለ። ይህንን የምናነሳላችሁ እንዲሁ ሰዎችን ለመወንጀል አይደለም። ምናልባት በመጽሐፍ ቅዱስ ውስጥ አንድ ቃል እንደዚህ የሚል ቃል እናገኛለን። እላችኋለሁ እንዲህ ንስሐ ከሚያስፈልጋቸው ከዘጠናዘጠኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። የሉቃስ ወንጌል ምዕራፍ 15 ከቁጥር 7 ላይ አንብቡት። ይህንን የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ እላችኋለሁ እንዲህ ንስሐ ከማያስፈልጋቸው ከዘጠናዘጠኙ ጻድቃን ይልቅ ከቅዱሳን ይልቅ ከከበሩ ከተመረጡ አንቱ ከተባሉ ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። እንኳንስ በምድር በሰማይ ደስታ ይሆናል የሚል የእግዚአብሔር ቃል አለ። ይህንን አምላካችን በራሱ በአንደበቱ በቃሉ የተናገረው ነው። እናም እንግዲህ ወይዘሮ ስንዱን ወይንም ንግስትን አንስተን ስናነሳ የወይዘሮ ንግስትን በደልና እና አበሳልና ሰፋ ሳይሆን ነገር ግን በእሷ ስህተቶች ከቤ ቅድስ ቤተ ክርስቲያናቸው ወጥተው ከህይወታቸው ተለያይተው እስከ ስጋ ደግሞ እርቀው በድለው ጾም ሽረው በዓላት ሽረው የነበሩ እህቶቻችን፣ ወንድሞቻችን ወደ እናት ቅዱስ ቤተክርስቲያን በንሳ ስለሚመልሱ ደስ ስላለን ነው ደስ ስላለን ነው። እንኳ እሰኛ በሰማይ ያሉ ጻድቃን ሰማይታት ቅዱሳን ደስ ይላቸዋል ነው እንግዲህ በአንድ ኃጢአተኛ መመለስ ሁላችን ደስ ይለናል። ስለዚህ ወይዘሮ ስንዱም ወይንም ደግሞ ወይዘሮ ንግስት በትክክለኛ ስሟ ስንጠራ እንድትመለስ ነው የምንፈልገው። ጸሎታችንም ልመናችንም ነው እና አንዳንዴ ሰይጣን ሰዎችን ያሳስታል፣ ከህሊናቸው ከቀለባቸው እንዳይሆኑ መስመር እንዲስቱ፣ ሌሎችንም እንዲያሳስቱ ምክንያት ይሆናልና ከዛ ከስህተቷ እንድትመለስ እሷንም እኛ ጸሎታችን ነው። እና እሷን እየወቀስን አይደለም፣ እየወቀስን እንዳይሆን ሁላችንም ልንጠነቀቅ ይገባል። እኔ ማነኝ ስለምል መጀመሪያ አስቀድሜ እኔ ማነኝ ሰውን እምወቅስበት እኔ ማነኝ፣ ነገር ግን በዚህም ይሁን በዛ በቀኝም ይሁን በግራ በየትኛው መንገድ እንሄድ ካል ምክንያት ሆና ብዙዎችን ከመስመር አውጥታቸዋለች። ይሄ ማንም ሰው የሚያውቀው ነው። እንደምታውቁት እንግዲህ ወደ እሷ የሚሄዱ ሰዎች በቄደር የሚጠመቁ ቄደር ተጠመቁ ተብለው ከኦርቶዶክስ የመጡ ትክክለኛ ክርስቲያን አይደለም ተብለው እየሸሹ እንዲሮቁ የተደረገበት መንገድ እንዳለ ሁላችንም የምናውቀው ነው። ዞሮ ዞሮ ግን እነዚህን ከቤተሰብ ከትዳር ከሀብታቸው ከንብረታቸው፣ እና እያንዳንዱ ሰው መኪናውን ሽጦ ሀብት ንብረቱን ሽጦ ንግዱን ትቶ እውነት መስሎት ወደ እሷ የተጠጋ ብዙ ነው ያለው እና ወይዘሮ ንግስት። ስለዚህ ከእሷ ብዙዎቹ ተመልሰዋል ብዙዎቹ ተመልሰዋል። እንግዲህ ይሄ ዛሬ የመጣሁበት ለማስታወቂያነት ነው። በማስታወቂያነት ምንድን ነው ካላችሁኝ፣ የቅድም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ላይ እንደተናገረው በሉቃስ ወንጌል ምዕራፍ አስራ አምስት ቁጥር ሰባት ላይ እንደተናገረው እላቸዋለሁ እንዲህ፣ ንሳ ከማያስፈልጋቸው ከዘጠና ዘጠኙ ጻድቃን ይልቅ ንሳ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል እንዳለ ብዙዎቹ ተመልሰው ወደ ቅድስት ቤተክርስቲያን መጥተው ንሳ ገብተው ወደ ቀደመ ክብራቸው ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ትክክለኛ ታሪካዊና ትውፊታዊ ስርዓት ወዳላት ቅድስት ቤተክርስቲያን በመመለሳቸው በጣም ደስ ብሎናል። እንኳን ደስ ያላችሁ ነው። ስለዚህ እንደዚህ የተመለሱትን እና እንዴት እንደተታለሉ እንዴት እንደተጨረበሩ እዛ ከገቡ በኋላ ደግሞ ምን ይደረግ እንደነበረ የሚነግሩን ብዙ ነገር አለ። የሚነግሩን ብዙ ነገር አለ። የሚያሳውቁን ብዙ ነገር አለ። ሴትየዋ እስከ ዛሬ ድረስ አሁንም ከስተቷ ሳትመለስ ብዙዎቹን እያሳሳተች ነው። እሷም እንድትመለስ ጸሎታችን ነው። ግን የተመለሱት ደስ ስላለን በመመለሳቸው ደስ ስላለን በመመለሳቸው ቤተክርስቲያን ስለተደሰተች በመመለሳቸው አበው አባቶቻችን ካህናት ስለተደሰቱ ንሳ በመግባታቸው ደስ ስላለን ከቅዱሳን ህብረት ስለተደመሩ ጥርጥር እንከን ወደሌለባት ወደ እናት ቅድስት ቤተክርስቲያን ስለመጡ ብዙዎቹ መጥተዋል። ካላውያን መናፍቃንነትም የመጡ አሉ። ከተሃድሶነትም የመጡ አሉ። በተለይ ደግሞ የዚህ የወይዘሮ ንግስት ደግሞ በጣም የከፋው ነው ለእውነት ከሆነ የከፋው ነው። ካላችሁ በምንድን ነው ካላችሁኝ፣ እንግዲህ በዓላትን ማሸር ጾምን ማሸር መሻር ማለት ነው። እንግዲህ ገና የሚገባበት ይሄ ነው። ገና የሚውልበት ይሄ ነው። የገና ጾም የሚገባበት የአብይ ጾም ይኸው፣ ባብይ ጾም ስጋ ያበላቻቸው አርብ፣ ረቡዕ ተሽሮ እንደ ሰንበት ተቆጥረው በጣም እኮ የሚገርም ነው ወገኖቼ እና ወደዚህ የመጡት እንኳን ስለመጡ ደስ ብሎናል። እርግጠኛ ነኝ ሁላችሁም ደስ ብሏችሁ እንደሚሆን እንኳን ደስ ያላችሁ ለማለት እወዳለሁ። ስለዚህ ብዙዎቹ እየመጡ ስለሆነ የነሱ ደስታ የእኛ ደስታ ስለሆነ ደስታቸውን ማብሰር ስለሚገባን ደስታቸውን መንገር ስለሚገባን የኛ ስህተት የኛ መንገድ የሄድንበት መንገድ እኛን ምን ያክል እንደጎዳን በእኛ ስር የነበሩትን ደግሞ እኛን አይተው መጥተው ብዙዎቹ ተጎድተዋል። እነዚህ የተጎዱ እንደኛ እንዲጎዱ ካሁን በኋላ ስለማንፈልግ እኛ በምን አይነት መንገድ እንደተታለን ለእናንተ ማሳወቅ እንፈልጋለን። ማስተማሪያ ይሁኑን ብለው ስላሉ እነሱን ወደ ሚዲያ ቀጥታ ስርጭት ከነገ ጀምሮ ወደ እናንተ ይዘን እንቀርባለን። ለእውነት ከነው ዋውሳ ሱስ ዋውሳ ጊዜ ኢየሱስ ወይብ እውቁ እያሱ ትክሙ በማቴዎስ ወንጌል ዋውሳ ኢየሱስ ክርስቶስም እንዲህ ብሎ ተናገረ፣ ንቁ ማንም እንዳያስታቸው ተጠንቀቁ ነው። መምህር ከልብ እናመሰግናለን። የእርሶ ነገር በእውነት እንገናኛለን እንላለን፣ እርሶም ጊዜ ይሆናሉ። ግን አንድ ቀን ሳንገናኝ ይው እስከዛሬ ድረስ አለን። አሁንም ቢሆን መድረካችን ክፍት ነው፣ ብንገናኝ በጣም ደስ ይለኛል። መምህር አባታችን መጋቢ ሃይማኖት በእውነት ብንገናኝ በጣም ደስ ይለኛልና ቃል ቃለ እግዚአብሔር ቢያስተምሩ በጣም ደስ ይለኛል እንግዲህ ክፍት ጊዜ አለን ቅዳሜ ቢገኙልን ቅዳሜ በኢትዮጵያ ሰዓት አቆጣጠር ከቀኑ ስድስት ሰዓት ላይ ወይንም ደግሞ አምስት ሰዓት ርፋዶ ላይ የሚመቸወትን ሰዓት ይዘው ኮንታክት ቢያደርጉ ደስ ይለኛል ለእውነት ከሆነ ብዙ ብዙ ብዙ ከዚህ ቀደም ተነጋግረናል ስለዚህ ይህንንም እናንተ የሃይማኖት አባቶች ደግሞ ይህንን ትነግሩናላችሁ ስርዓቱን ትውፊቱን ትነግሩናላችሁና በዛ አይነት መንገድ የተመለሱትን ደግሞ መማር አለባቸው። እንዴት መማር እንዳለባቸው ወደ ማን መቅረብ እንዳለባቸው እናቀርባለን። ስለዚህ እኛ እንደተሳሳትን ብዙዎቹ እንዳይሳሳቱ መተን ምስክርነት እንሰጣለን። እግዚአብሔር ያደረገልንን ደግሞ እንድንነቃ እንድንመለሱ ወደ ልቦናችን እንድንመለስ እግዚአብሔር ያደረገንን ማመስግን እንፈልጋለን የሚሉ እጅግ ብዙዎች ናቸው። በወይዘሮ ንግስት ተታለው ተታለው መስመር የሳቱ እህትና ወንድሞች በጣም እጅግ ብዙ በመሆናቸው እንግዲህ እነሱን ከነገ ጀምሮ ነገ ጀምረን እናቀርባለን በተለያየ ቀናት ለእናንተ እያሳወቅ እንዴት ወደ ስህተት እንደሄዱ ከውጭ ሀገር ድረስ እቃቸውን ጠቅልለው እንዴት እንደመጡ፣ ሀብታቸውን ንብረታቸውን ሽጠው እንዴት እንደመጡ፣ ከመጡ በኋላ ግማሾቹ በሞት በቃ በሞት የኑሮ ጉዳይ አጎሳቁላቸው ሴትየዋ በሞት ብዙዎቹ እንዴት እንደተለዩ፣ ሀብታቸውን ንብረታቸውን እንዴት እንዳጡ፣ ከቤተሰቦቻቸው ጋር እንዴት እንደተለዩ፣ ትዳራቸውን እንዴት እንደፈቱ፣ ሜዳ ላይ በረንዳ ዳሪ እንደሆኑ፣ ነጋዴ አትራፊ ከውጭ አስመጭ የነበሩ ዛሬ የሚልሱት የሚቀምሱታቸው ሜዳ ላይ እንደቀሩ፣ ሴትዮዋ ገንዘባቸውን በልታ ዞርበሉ እንዳለቻቸው፣ ያንን ገንዘብ ወደ ራሷ አዙራ በድርጅት ስም መስረታ ዞርበሉ እንዳለቻቸው፣ አንዳንዶቹ ግን ጠንከር ብለው ስለጠየቋት በህግ እናቆምሻለን ስላሏት ሰው ስሜ እንዳይጠፋ ብላ ውስጥ ለውስጥ እየከፈለች መሆኗን፣ ከዛ ውጭ ደግሞ አንዳንዱን ደግሞ አይሆንም ስላለች ፍርድ ቤት እየቆመች መሆኑን ብዙ ታሪኮችን ትሰማላቸው። ስለዚህ ከነገ ጀምረን እንግዶችን የምናቀርብ መሆኑን በዚህ አጋጣሚ ለመግለጥ ነው። ከዛ ውጭ ቅድም እንዳልኩት መምህራነ ወንጌልን እናቀርባለን። በጠቅላይ ቤተ ክህነት የሚሰሩ በአገረ ስብከቶች የሚሰሩ ልዩ ልዩ የሙያ ዘርፎችን እናቀርባለን፣ እናሳያለን። በምንኖርበት አገርም ደግሞ ቀርበው ልማታቸውን ፕሮጀክታቸውን የቤተ ክርስቲያንን እድገት የልማታቸውን ጉዳይ የሚያሳዩ ካሉ እነሱንም እናስተናግዳለን። በሌላ መንገድ ደግሞ በመንፈሳዊ ሕይወት የሚኖሩ እህቶቻችንና ወንድሞቻችን ተክሊል ቢያደርጉ ሰርግ ቢያደርጉ በተክሊል ቢጋቡ ልሳነቷ በላይ ቀረጻ ታደርጋለች። ክርስትና ቢያስነሱ በላይ ቀረጻ ታደርጋለች። ሰርግ ቢያደርጉ እንደዚሁ ጉባኤ ቢያደርጉ ስብሰባ ቢያደርጉ ልማታቸውን ማስታወቂያዎች ቪዲዮም የተለያዩ ነገሮችን ቢያሰሩ እኛ በላይፍ ቀጥታ ስርጭት የምናስተላልፍ መሆኑን እንገልጻለን። እንዲሁ ደግሞ ወጎችን ከእናንተ የምናገኛቸውን ስርዓቶችን፣ ወጎችን ከሰው ወደ ሰው የምናቀርብበት ልዩ ፕሮግራም አለን። ላይፋቸውን፣ ህይወታቸውን እኔ እንዲነበሩ እንደዚህ ተሞክሮ አሁን ቅድም እንዳልነው ቅድም እንዳልነው ወደ ቤተ ክርስቲያን ሲመጡ ደስ የሚያሳይ ነገር ጠፍተው የነበሩት የሚቀርቡበትን መንገድ ወደ እናንተን እናቀርባለን። ስለዚህ ማስታወቂያዎችን ከወዲሁ ጀምረን እያስተዋወቅ በአማረ በተዋበ መንገድ የልሳነ ተዋህዶ ሚዲያን እናቀርበላቸዋለን ማለት ነው። መምራንንም እንደዚሁ ቅድም ባልሁት መንገድ እናቀርባለን። ወንጌል የሚያስተምሩን፣ ዝማር የሚዘምሩልን፣ ስነ ጽሑፍ የሚያቀርቡልን፣ የሚገጥሙልንን ማቅረብ እንፈልጋለን። እንድትቀርቡልን እንፈልጋለን። በየትኛውም ማለም ክፍል ያላቸው የትኛው አውሮፓ፣ አሜሪካ፣ ኤዥያ ሆኑ ሌላ አረብ ሀገር አውስትራሊያ ምኖሩ የትኛውም፣ ስለዚህ እውቀታችሁን ኃይላችሁን እንድታቀርቡ እንፈልጋለን። በነገው ዕለት ግን የወይዘሮ ንግስትን ከወይዘሮ ንግስት የተመለሱ በቤተክርስቲያናቸው የሚመላለሱ እህቶችንና ወንድሞችን እንዴት እንደተታለሉ እንዴት እንደሄዱ የምናቀርብበት ልዩ ፕሮግራም ስላለ ከወዲሁ እንድትከታተሉን ለማሳወቅ እንወዳለን። ይሄ የምታዩት የምትመለከቱት በእውነት ልሳነ ተዋህዶ ሚዲያ ነው። ልሳነ ተዋህዶ ሚዲያን ደግሞ ለሌሎች አድርሱልን። በእውነት ለሌሎች አድርሱልን። ሌሎች እንዲያዩት እንዲመለከቱት እንዲያዩት እንድታደርጉልን እንፈልጋለን። የቅድሙን ወረብ ሰምተን ፕሮግራማችን እንዘጋለን። አብራቸውን ቆዩ። መልካም የተወደዳችሁ ተመልካቾቻችን፣ እንግዲህ የዛሬ ፕሮግራማችን ይሄን ይመስላል። ያው ማስታወቂያዎችን ለእናንተ ለማቅረብ ነው። ከነገ ጀምሮ ይሄ ፕሮግራም በፍጹም እንዳያመልጣችሁ ለሌሎች ሸር እንድታደርጉል ይፈልጋል። ነው ርዕሰ ጉዳዩ ያ የምታዩት ነው። ከስላይዱ በላይ ያለውን ነው። ስንዱ ያጭበረበረችው አምስት ሚሊዮን ብር ስሟ እንዳይጠፋ በድርድር መክፈል ጀመረች የሚል ነው። ከዛ ብዙዎች ግን ብዙ ነገሮች አሉ። በእውነት በጣም የሚገርማችሁ ግን አስተማሪ ሊሆን ዘንድ ነው ይህን የምናደርገው። ቅድም እንዳልኩት ሰዎችን ለመወንጀል አይደለም፣ ወንጌል ይሰበክ ነው። ወንጌላችን ጠፍቷል፣ ቤተክርስቲያናችን ስሟ ጠፍቷል። እየሆነ ያለው ብዙ ነገር ነው። እንደምታውቁት የመናፍቁ አለም ቤተክርስቲያኒቷን ለመውረስ እየተደረገ ያለው ኋላቀር በማስመሰል እየሆነ ያለው ወንጀል ሰበካ ነው። ነገር ግን ቤተክርስቲያናችንን እያደገች እያበበች በመሄዷ ደስ ብሎናል። ለማንኛውም ግን ነገ ልዩ ፕሮግራም ይኖረናል። አብራችሁም ስለነበራችሁ ግን ከልብ